ሰላም ጤና ይስጥልኝ ቤት ሰዎች እንደምን አላቸው? ያው ይህንን መልእክት እያስተላለፍኩ ያለሁት አንገብጋቢ ስለሆነ እና አስቸኳይ ነገር ስለሆነ ነው። አባካችሁ ይህንን ድምፅ እየሰማችሁ ያላችሁ ሰዎች በሙሉ በቲክቶክ በዩቲዩብ እጅግ በጣም የሚወደው እንደ ነፍሱ የሚሳሳለት ጓደኛውን ፎቶ እየለጠፋችሁ ገዳዩ ይሄ ነው እያላችሁ፣ ፕሊስ በሰው ህመም ላይ ሌላ ህመም አትጨምሮ፣ በቃችሁ። ምንም የማታውቁት ነገር ላይ እንደዚህ አይነት ቅስም ሰባሪ ነገሮችን ደግማችሁ እንትናታድርጉብን ሰው ሐዘኑን የቻለበት። ፕሊስ ስንት ነገር መስዋዕት የሆነለት ጓደኛውን ይሄ ነው ገዳይ እየተባለ በየፌስቡክ በየቲክቶክ በየዩቲዩብ ፎቶ ይለጥፋሉ። ሁሉም ነገር እናንተ የምታውቁት ነገር አይደለም። በሶሻል ሚዲያ ላይ በሴት ነው እንደዚህ ነው እንደዚህ ነው ሁሉም ነገር የሚወራው ውሸት ነው። ጉዳዩ የሳኡዲ ፖሊስ የሳኡዲ ደህንነቶች ይዘውታል እየተከታተሉት ነው። ኦኬ ተረዳችሁኝ አይደለ? ህግ ይዞታል ጉዳዩ መጸቡ ሰዓት ላይ ነበሩ የተባሉ የተያዙ ሰዎችም ስላሉ ህግ እየተከታተለው ነው። ጉዳዩ በህግ እጅ ተይዟል። ገዳዮቹ ደግሞ የሳውዲ ፖሊስ ተከታትሎ በቁጥጥር ስር ያውላል። ስለዚህ እሱን እኛ ህግ የያዘው ጉዳይ ስለሆነ እሱን እንትን እያልን ነው። እየተከታተለ ነው፣ የያዛቸውም ይዞ ምርመራውን እያደረገ ነው። ስለዚህ ፕሊስ የወዳጆቹን ጓደኛን ፎቶ እየለጠፋቸው እንደዛ ማድረግ በጣም የእውነት ጥሩ አይደለም። እንደዚህ አይደረግ ነውር ነው። ሰው ሌላ ሀዘኑ እንዳይችል እዚህ ደግሞ ሌላ ለዩቲዩብ ቪዲዮ ተብሎ ለምን ተብሎ የሌለ ነገር ከሌለ ጋር እያመጡ እንትን ማለት አግባብ አይደለም። ፕሊስ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደውን ክርስቲያን ወገኖቼ ሰላም ሰላም ብያለው። እንግዲህ ይሄ ከጎን ላይ የምታዩት ብዙዎች የቴዲ ነፍስ ያጠፋው ይሄ ልጅ ነው እያሉ ብዙዎች ፖስት አድርጉት፣ እኔ ራሴ አይቼ ነበረ። እና ስለዚህ ልጅ ያው እንደሰማችሁ በሬክሳ በሻ ለይቶ ብላችሁ ወይ ደግሞ ለራሳችሁ ብላችሁ የሰውን ስም አታጥፎ ይሄ ወንድማችን በጣም እንወደው ለሱ ብሎ ብዙ መስዋዕት የከፈለ የሚሳሳለት ወንድሙ ነው እንጂ የእሱን ህይወት ያጠፋ አይደለም። እኛ ያኔ በሚጣሉበት ሰዓት ፖሊሶችም የያዟቸው ሰዎችም የተያዙም አሉ። ሌላውን ነገር ለእኛ ራሱ ተውልን፣ እኛ እንጨርሰዋለን። የሳውዲ መንግስት የሳውዲ ፖሊስ ህጉን እንትኑ ምንድን ነው ወንጀሉን ስለያዘ እነሱ ራሱ የሚሰጡትን እርምጃ አይተን እነግራችኋለን። በተረፈው ደግሞ በሴት ነው ደግሞ ይሄ የሚሳሳለት ጓደኛው ነው፣ እሱ ነው። በሴት ነው ህይወታቸውን የተጠፋፉት እያላችሁ ባታወሩ ማለት። አብዛኛውም ሰው ግራ የተጋባው ያው እንግዲህ አንዳንዶች፣ እኔ ራሴ በጣም ነው ማለት ሰው በሞት ይሄን አይል እንትን አይልም። ሳያው በጣም ነው የገረመኝ። የሌለ ነገር ነው የሚያወሩትና ማለት ነው እና ይሄን ፖስት ራሱ እንደው አያፍሩም? ማለት ይሄ ነው ተብሎ አንድ ሰው ይሄ ነው እንትን ይሄ ነው የገደለው ብሎ ሳይሉ እነሱ ሳያወጡ የአንድ ሰው ፎቶ ራሱ ዝም ብላችሁ እንደዚህ ያለ አግባብ አውጥታችሁ ይሄ ነው ገዳዩ ብላችሁ ማለት ራሱ እናንተ አትፈሩም እንዴ? ማለት ያልተረጋገጠ ነገር ምን ያህል እርግጠኛ ብትሆኑ ነው አንስታችሁ እቃ ይሄ ነው እንዲህ፣ ያስጠይቃል እኮ ያው ኢትዮጵያ ስለሆነ እንጂ በሌላ በሌላ ህግ እኮ መጀመሪያ ይሄን ፎቶ አምጥቶ ፖስት ያደረገው ማነው? ተብሎ ያስጠይቃል እና አንዳንዴም በተለይ በዚህ በህይወት ጉዳይ ሲሆን ጥንቃቄ ብታደረጉ ብዬ ነው ምለው እና ዝም ብላችሁ ይታይልኝ ብላችሁ ብቻ የሰውን ስም እያመጣችሁ እያወጣችሁ አትናገሩ ያልሆነውን ነገር ማለት ነው። እንዴ ይሄ ልጅ አሁን እኮ ሌላ ወይ ደግሞ በእናንተ ምክንያት አንዱ ይሄ እኮ ነው የእሱን ህይወት የቀጠፈው ብሎ ይሄን ቢለውሳ። እንደ አንዳንድ ጊዜ ውሸት ሲደጋገም እውነት ይሆናል የሚባለው የሚባል ነገርም ስላለ ሁሉንም ነገር እኛ በሀዘናችን ላይ ሀዘን አትጨምሩብን። እኛ የምንችለው ቀን ይፋ እናደርጋለን። አሁን ላይ ደግሞ ምንም ነገር መናገርም አንችልም። ለዚህ እባካችሁን ተውን አዘናችን እንዘንበት በቁስላችን ላይ እንጨት አትስደዱብን ብለዋል ብሬክስ ማለት ነው። እኔ ራሴ አይቼ ነው አለፍ ያልኩኝ። እና ያው አሁንም ቢሆን ስለ አሟሟቱ ትክክል ነገር ወጥተው ብሬክስ በተቻለው መጠን ይሄን ነው ብሎ ካልተናገረ ብዙዎች ብዙ ነገር ሊቀባጥሩ ይችላሉ። ያው ቤተሰብ ነው ብለዋል። በዛን ሰዓት ደግሞ ሲጣሉ በነበረበት ሰዓት ፖሊሶችም ደርሶ ግማሹ ተይዘዋል። ከነሱ ጋር ሲጣሉ የነበሩ ተይዘዋል። ነፍሱን ያጠፉት ብቻ ናቸው ያልተያዙ። እነሱንም ደግሞ ፖሊስ በአግባቡ ስራውን ጀምሯል። እዚህ እናንተ ምንም ነገር በዚህ ጉዳይ እንዳትገቡ ብለዋል። እኛ ስንረጋጋ ወጥተን የራሳችንን መልስ እንመልሳለን ብለዋል። ለዚህ ይሄ ነው እንትን ይሄ ነው እያላችሁ የጓደኛን ፎቶ እያመጣችሁ እባካችሁን አትለጣጥፉ ዩቲውበሮች ተብላችኋል። እንግዲህ ስሙ ማለት ነው። እኔ የምር እንትና ፖስት እራሱ አላደረግኩም ይሄን ልጅ ማለት ነው እና ኬት ኬት የመጣ ነው ምናምን ብዬ አንዳንዴ የሆነ ያልተጣራ ነገር ሲሆን በጣም ከባድ ነው። ለእነሱ ራሱ አዘን ላይ ሆኖ በዚህ ልክ አንድ ሰው አዘኑን በስርዓቱ ይዘንበት ያለለ ነገር አታውሩ ብሏቸዋል፣ እና ያሳዝናል። በተረፈው አላህ ያጽናቸው። በቃ ያው ቤተሰብ ስለሆነ ነው ይሄ ነገር ግልጽ መደረግ ያልፈለገው። ምንድነው ገዳይሽ፣ ባል ምን ያለሽ፣ ልጅሽ እንትን ያለው ምናምን የሚባለው ተርት ተረታላ አይደለም። ያው ቤተሰብ ለቤተሰብ ስለሆነ እርስ በራስ ነው ተጣልቶ ለዚህ የተዳረሱት። ግን ምንም ቢጣሉ እንዴት ነው አንስቶ ውግት ውግት የሚያደርጉት ነገር ብቻ እሱ ትንሽ በጣም ከባድ ነው። ማሰብ አለባችሁ ለእናት ኢትዮጵያ ላለች። ያው እንግዲህ ፉት አድርጎም ይሆናል ሌላ ምንድን ነው ያን ስራ እየሰሩም ይሆናል። ሌላ ምንድነው ስሙ መጥራት አልፈልግም እና ዝም ብሎ አንድ ሰው ከመሬት ተነስቶ የሰውን ነፍስ ሊያጠፋ አይችልም። እና በተረፈው ያልሆነ ነገር እያመጣችሁ ፖስት እንዳታደርጉ፣ እኛ ወተን ትክክለኛውን መረጃ ሳንናገር ከራሳችሁ እያመጣችሁ አትናገሩ። እና በተለይ በተለይ በህይወት ጉዳይ ልታስቡበት ይገባቸዋል ማለት ነው። አንድን ሰው እንደዚህ ነው ብሎ እርግጠኛ ሳይኮን እንደዚህ መሆን የለበትም በጣም አስነዋሪ ነገር ነው። በተረፈው እንግዲህ አላህ ሱብሃነሁ ወተዓላ ወጥቶ ከመቅረት ይጠብቃቸው። አላህ ለነሱም ለቤተሰቦቹም ለመላው፣ በሱ ህልፈት ያላዘነ ልብ ያልተሰበረ ሰው የለም። ከሞቱ አማማቱም እንደሚለው ወጣትነቱ ሳያን ሰው በሰው እጅ መጥፋቱ በጣም ያሳዝናል። አላህ ሁላችንም ከድንገተኛ አደጋ ይጠብቀን።